የቀይ ባህር ሀገራት ዓለም አቀፍ የውሃ አካልን ዳርቻ የመቆጣጠርና የማስከበር አቅም እንደሌላቸው ዓለም አቀፍ መንግስታት ከሞላ ጎደል ተማምነዋል። እዚህ አካባቢ ትልቁ ሀገር ኢትዮጵያ ናት። የጦር አቅም፣ ኢኮኖሚ፣ የሰው ኃይል፣ የቆዳ ስፋት፣ ታሪክና ተስፋ በሚሉ ጉዳዮች በአጠቃላይ እንደ አሜሪካ፣ እስራኤል አውሮፓ እንግሊዝና አረብ ኤምሬት ያሉ ጠንካራ መንግስታት ኢትዮጵያ ለቀጠናው መረጋጋት ወሳኝ እንደሆነች ይገነዘባሉ። እስራኤልን በዚህ ጉዳይ ከኛ ጎን ማሰለፍ መቻል ማለት የትራምፑን አሜሪካ እንዲሁ ከጎናችን ማሰለፍ ይቆጠራል። እንደ ጅቡቲ፣ ሶማሊያ፣ ኤርትራና የመን ያሉ ደካማ መንግስታት ቀይ ባህርን በራሳቸው ማስጠበቅ እንደማይችሉ ዓለም አቀፍ ማህበረሰቡ መቀበል ጀምሯል። ታዲያ የውጭ ሀገራት ድጋፏን ያገኘችው ኢትዮጵያም የባህር በር ፍላጎቷን እውን ለማድረግ የቀይ ባህር ተጠቃሚነቷን ለማረጋገጥ ቆርጣ ተነስታለች። በቀጠናው ዙሪያ ካሉት እንደ ኤርትራ፣ ጅቡቲና ሶማሊያ ያሉ ትናንሽ ሀገራት ኢትዮጵያ በቆዳ ስፋትና በህዝብ ብዛት ትልቅ በመሆኗ ቀይ ባህር ላይ በሁለት እግሯ ከቆመች የባህር ዳርቻው ሕልውናን የምትቆጣጠረው ኢትዮጵያ ትሆናለች። ይህ ማለት የጂኦፖለቲክሱ ዘዋሪና ተጽዕኖ ፈጣሪነቷ ይጨምራል። በምስራቅ አፍሪካ ተፈሪ ተከባሪና አሸማጋይ ሀሳብ ሰጪ ሀገር ተደርጋም ትወሰዳለች። የታሪክ ሀብታማና የ3000 ዓመታት የጽናት ተምሳሌቷ ሀገራችን ኢትዮጵያ ወደብ አልባ ሆና መቀጠል የማትችልበት ወቅት ላይ እንገኛለን። የኢትዮጵያን የቀይ ባህር መብት የማስመለስ ጉዳይ የኢኮኖሚ ፍላጎት ብቻ አይደለም፣ ስልታዊ፣ ታሪካዊና የህልውና ጉዳይም ነው። አሰብ በሻቢያ እጅ ውስጥ ካለች የኢትዮጵያ ብሔራዊ ጥቅም ብቻ ሳይሆን ደህንነቷም ጭምር አደጋ ውስጥ ይቆያል። ላለፉት ከ30 ዓመታት በላይ ከባህር በር ርቃ የቆየችው ኢትዮጵያ በባህር በር አልባነት የሚደርስባትን ጉዳት ይበቃል ካለች ሰነባብታለች። ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ስማልን፣ የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል ሲሉ የሀገሪቷ ጠቅላይ ሚኒስተር የኢትዮጵያን የቀይ ባህር ፍላጎት አብስረዋል። በየዓመቱ ለወደብ ኪራይ ከ1.5 ቢሊዮን ዶላር በላይ የምታወጣው ሀገራችን የገቢና የውጪ ንግዷን በሌሎች ላይ ጥገኛ ሆና የምትተውን የቀይ ባህር በቅርብ ርቀት ላይ የበይ ተመልካች የሆነች ሀገር የባህር በር ጥያቄዋ ፍትሐዊነቱ አጠራጣሪ አይደለም። እንደ ኢትዮጵያ ላሉ 130 ሚሊዮን ሕዝብ በላይ ላላት ግዙፍ ሀገር ወደብ አልባ ላንድ ሎክድ ሆና መቀጠል የደህንነት ቀንበር ውስጥ ታስራ እንድትቀር ያደርጋታል። ኢትዮጵያ የራሷ ወደብ ቢኖራትና የቀይ ባህር ተጠቃሚ ብትሆን ኢኮኖሚካሊ፣ ፖለቲካሊና ዲፕሎማሲያዊ ጥቅሟ እጅግ የበዛ ነው። በራሷ ወደብ ካለምንም የወደብ ክፍያ የውጭና የገቢ ንግዷን ብታቀላጥፍ ለኪላይ የምታወጣውን ረብጣ ዶላር ማስቀረቷ በኢኮኖሚካሊ ጠንካራ እንድትሆን ያደርጋታል። የጂኦፖለቲካል መልክዓ ምድሩ እየተቀየረ ባለበት ቀጠናው ያለመረጋጋትና ኢትዮጵያ በቀይ ባህር ላይ ያላት ስትራቴጂካዊ ሚና በዓለም አቀፍ ደረጃ እውቅና እያገኘ ባለበት በአሁኑ ወቅት የኢትዮጵያ ሕዝብ የሚገባው ለማስመለስ ትክክለኛው ጊዜው አሁን መሆኑን ማስመር ያስፈልጋል። እንደዚህ አይነት መረጃና አዳዲስ ኢንፎርሜሽኖችን ማግኘት ከፈለጉ ላይክና ሼር እያደረጉ ቻናላችንን ይቀላቀሉ። ሰናይ ጊዜ።